እንኳን ደህና መጣሽ። ሰላም፣ እንዴት ነንግ አዲስ ሁላችሁን አለን እግዚአብሔር ይመስገን። ለምን ክርስቲያን አትሆኝም ሄቨን? ሶስት አካል ማምለክ ስለማልፈልግ። ሶስት አካል ስትይ፣ ለምሳሌ አሁን የአንቺን እምነት ካልተጠራጠርኩ ተሳስቼ ከሆነ ታርምኛለሽ። ለምሳሌ መጽሐፍ ቅዱስ ለአብ፣ ወልድ፣ መንፈስ ቅዱስ ሲባል፣ በአንቺ እምነት ወልድ ምንድን ነው? ወልድ ማርያም የወለደችው አብ የተገለጠበት ሰው። አንድ የመለስ ላድርግሽ ና የተወለደው ሰው ነው። ኦኬ የተወለደው ሰው ከሆነ ሰው ሰው ከሆነ እንደኛ ለምሳሌ ሰው ማለት እኔ ሰው ነኝ ነኝ እናንተ ላልኩም ጋድዬ እንደኔም አይደለም። እሱ ሰው ነው የተወለደው፣ ሁለተኛው ሰው ይለዋል መጽሐፍ። እንደኔ እንዳንተ ብዬ መስጠት አልችልም። ይሄኛው ሰው ከቃል አባድሩበት እንደኔ አትበለኝ። ኢየሱስ እንደኔና እንደአይነ አንተ አይነት ሰው አይደለም አልኩ። አሁን ደግመ ትናልች ብትለኝ አይሆንም። ስለዚህ በዚህ ነው ማምነው። ጌታችን ኢየሱስ ክርስቶስ እንደኔና እንደአንተ አይነት ነፍስ አለው ካልከኝ፣ ኃጢአትን በቀር እንደኛ ሆነ ነው መጽሐፉ የሚለው ከመን በቀር ኃጢአትን በቀር እንደኛ ሆነ ይላል ዕብራውያን ሁለት ላይ ማለት አንተ ኢየሱስ ከወንድን የተወለደው ልትለኝ ነው። በሌላ አማርኛ እንደ እኛ ሆነ ነው ያልኩሽ፣ አመጣጡን አይደለም። አንተ አንተ ከወንድን የተወለድ ከሴትና ከወንድ ይህ እንደኛ ሆነ ነው የሚለው መጽሐፉ ወደ ትክክል ነው። በዚህ በስጋው ዙሪያ የክርስቶስ ስጋ ስጋው ማለት ነው እኔ ማለት ይችላል ከአምላክ ተለይቶ ከአምላክ ተለይቶ ማለት ምን ማለት ነው? አሁን ለምሳሌ በጥቅስ ስላስረዳሽ፣ እሺ ተለይቶ ምናምን እያልሽ ግራ ከምንጋባ ዮሐንስ አስራ ሰባት ለምሳሌ ኢየሱስም ይህን ተናግረው ወደ ሰማይ አይኖቹን አነሳና እንዲህ አለ ይላል። አሁን እዚህ ጋር እንዲህ አለ እየተባለ ያለው ማን ነው? አምላክ በስጋ የተገለጠው ኢየሱስ ነው። እግዚአብሔር በስጋ ተገለጠ ብለን እና ምን የለ መጽሐፍ ቅዱስ እንደሚነግረን ያ፣ ስለዚህ ኦኬ አምላክ በስጋ የተገለጠው አምላክ ነው እየተናገረ ያለው ኢየሱስ ማለት ነው አይደል? ምን አልከኝ? ሲድገምልኝ፣ አልሰማሁም። በስጋ የተገለጠው አምላክ ነው እየተናገረ ያለው አይደል? እግዚአብሔር በስጋ ተገለጠ ብዬ እኮ ነው የማወራው። በጣም ጥሩ። ለማን ነው እየተናገረ ያለው? አባቶ ይላል። ማንን ነው አባቶ እያለው? ወልድ ራብን ነው እያለ ያለው። በጣም ጥሩ። አሁን እየተናገረ ያለው አኬ እንዲህ አለ እየተባለ ያለው እየተናገረ ያለው ወልድ ነው አብ ነው? መላይታችንም ወልድና አብን አልኩ እኮ አብ በወልድ እንዲህ አለ እኮ እየተባለ እኮ ነው ያው። መጽሐፍ እኮ አለ፣ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ አለ። እዚህ ጋር ተናጋሪ እየተናገረ ያለው ኢየሱስ አይደለ? ኢየሱስ አይደል? ኢየሱስ ያ ስም ስትጠራ ሰውና አምላክ የሆነ ሰው ነው ኢየሱስ። ኢየሱስ እኮ ነው የሚለው መጽሐፉ እኮ ነው የሚለው ኢየሱስ ነው የሚለው። ኢየሱስ ብለን ስንጠራ ኢየሱስ እየሱስ የሚባለው ሰው ኢየሱስ ብለን አንድ ሰው ከጠራ አምላክ ሰው ይሆን፣ በስጋ የተገለጠ አምላክ ነው ብለን እንደምናምን ያ ኢየሱስ ትክክል። እሱ አይደለም ችግሩ። እኮ በቃ እንደሱ ነው። እሱ ተናገረ ለማን ነው? አባት ሆይ እያለው ያለው ማንን ነው? ኢየሱስ ይተና የጸለየው ነው የምትለኝ አባት ወይ ያለው ማን ነው? በወልድነት ወይ ደሞ በእግዚአብሔር ልጅነት ወይ ደግሞ በሰውነቱ ወደ አብ ነው የጸለየው። ማን ነው እየተናገረ ያለው? ይኸው ደግሜ ልንገርህ፣ እየጸለየ ያለው ማን ነው? ጸላዩማ ወልድ ነው። የሚጸልየው ሰው ነው የሚጸልየው። ኦኬ፣ በጣም አሪፍ። ስለዚህ ወልድ መጸለይ ይችላል ማለት ነው። ለምን አይችል? በጣም አሪፍ። ይህ የሚጸልየውን ወልድ ታመልከው ያለሽ አታመልኪውም? ከአብ ነጥዬ፣ ብቻውን ከአብ ነጥዬ፣ አሁን እየተናገረ ያለውን አካል ወልድን፣ ይሄ መጸለይ የሚችለው አባቴ ያለ መናገር የሚችለውን ወልድ ታመልኪዋለሽ ወይስ አታመልኪውም? ከአብ ተነጥሎ ከሆነ ማሰው ብቻ ስለሚሆን ነጥለሽ አላልኩም። ማን ነጥለሽ አለ? ታመልኪዋለሽ? አታመልኪውም? ጥያቄ፣ ወልድን ታመልኪዋለሽ? አታመልኪውም? ወልድን ብቻውን አላመልከውም። ብቻውን አላመልከው ማለት ስለዚህ አይመለክም ማለት ነው? ወላ የሚጸልየው አታመልኪውም? ወልድ ብቻውን አይመልክም። አታመልኪውም ወይስ ታመልኪዋለሽ? ደጋግመስ ልጨርግ፣ ጠየክኝ እኮ እምነቴን አልቀይርም። ያዴ እምነትሽ እንድትቀይር ያለ መች ተናገርሽ? እምነትሽ እምነትሽ ንገሪን። ለመቀየርም ላለመቀየርም መጀመሪያ እምነትሽ መናገር መቻል ስትሽ ይኮን አንተ ታመልኪያለሽ፣ አታመልኪውም ነው እንጂ ጥያቄው። እምነትሽን ቀይሬ አትቀይሪ፣ ኧረ አምልኪው ተይ እያልኩሽ እኮ አይደለም። ታመልኪያለሽ፣ አታመልኪም፣ እምነትሽ ምንድን ነው? አመሰግናለሁ። ወልድን ታመልኪያለሽ ወይ ካልከኝ አላመልከውም አልኩ እኮ። ከአብነት ጥለሽ ደርበሽ ያለሽ ሰው የለም። ለምንድን ነው ነጥዬ ምናምን የምትይው? ወልድን ወልድን ታመልኪያለሽ፣ ስለዚህ ምታመልኪው አብን እንጂ ወልድን አታመልኪውም ፍጡር ነው ብለሽ ነው ምታምኚው ወልድ በትክክል አብ ብቻ ነው አምላክ ብዬ ስለማመን በአብ ደሞ ወልድ ፍጡር ነው አብን ብቻ ነው ማመልከው ብለሻል ወልድን አላመልከውም ብለሻል በጣም ጥሩ ብቻ ወልድ ፍጡር ነው አይደለም ተመልከቱ ጋይስ ፍጡር አይደለም ግን አዛ መልከው ምንድን ነው ወይ ፍጡር? ቆይ ፍጡር አይደለም የእግዚአብሔር ፍጡር አይደለም። ምንድን ነው ታዲያ? ፈጣሪ ነው። የእግዚአብሔር ቃሉ ነው። መናገሪያው፣ መፍጠሪያው፣ መስራው ስለሆነ ነው። የእግዚአብሔርን ቃል አታመልኪው አንቺ የእግዚአብሔር ቃል በእግዚአብሔር ዘንድ እያለ መፍጠሪያው ስለሆነ አምላክ ስለሆነ ያ የእግዚአብሔር ቃል ነው ቃል የእግዚአብሔርን ቃል አታመልኪውም ወይ የእግዚአብሔር ቃል ማሳውቅ ሰው ሆኗል እኮ ቃል ስጋ ኧረ ምን ሆነ አላልኩሽም አታመልኪውም ወይ ምን የምትጠይቀኝ በየትኛው ጠቅስ የእግዚአብሔርን ቃል አታመልኪውም ታመልኪዋለሽ አታመልኪውም የት አግኝቼ ነው እንዴት ነው የሚመለከው እስኪ አስረዳኝ ድንገት ስቼ እንዳይሆን መልስልኝ። መጀመሪያ ታመልክልሁያው ዮሐንስ ወንጌል ምዕራፍ አንድ ከቁጥር አንድ ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ቃል እግዚአብሔር ነው ብለሽ ታምኛለሽ? አታነውም? ያ በእግዚአብሔር ዘንድ እያለ እግዚአብሔር ነበረ ተብሏል። ቃል ስጋ ከዛ በኋላ ቃል ስጋ ሲሆን ግን እግዚአብሔርነቱ ተወው ያመሰግናሉ ቶ የሚባል ሳይሆን ሰው ቃል ስጋ ሆነ። ስጋ ስለሆነ ስጋ የሆነ ነገር አምላክ ሊገለጥበት ያለ ነገር፣ ሰው የሆነ ነገር። ያ ሰው ብቻ ከሆነ አይመለክም ሰው ስለማይል። ቃል ስጋ ሲሆን እግዚአብሔር መሆኑን ተወው ወይ ነው ጥያቄ። ኦኬ እግዚአብሔር ነበረ ያለ በእግዚአብሔር ዘንድ ስለነበረ ነው። ቃል ስጋ ከሆነ ስጋ ሲሆን እግዚአብሔርነቱ ተወው ወይስ የትሄደ ነው? ጥቅስ አሳየኝ እና የቱ ጋ ነው ቃል ስጋ ሲሆን እግዚአብሔርነቱ ተወ? መጠለ እንደ አንቺ ከሆነ ሻልሽ እግዚአብሔር ነው። ቃል እግዚአብሔር ነው። እሱን ተስማምተናል አይደል? በእግዚአብሔር ዘንድ እያለ ትክክ ነው። ቃል ስጋ ከሆነ በኋላ ግን ከእግዚአብሔር ዘንድ እያለ ማለት ምን ማለት ነው? አዎ ቃል ስጋ ሆነ ብሎ ነገረና ስጋ ቃል ምንድን የሆነ ሰው ሆነ ማለት ነው። ቃል ራሱ እግዚአብሔር ነው ወይስ አይደለም? ራሱን ችሎ ከአብ ውጪ ራሱን ችሎ ከአብ ውጪ አትበይ። ነው ጌቲ ቃል የትኛው እሺ፣ በጥቅስ አሳየኝና። ነው ቃል እግዚአብሔር ነው። አትደጋግሚ። ዮሐንስ ወንጌል አንዳንድ እያወራን ጥቅስ አሳየኝ። አትበይ። ቃል እግዚአብሔር ነው አይደለም ይላል በእግዚአብሔር ዘንድ እያለ ቃል እግዚአብሔር ነበረ ይላል እኮ እኮ ስለዚህ በእግዚአብሔር ዘንድ እያለ ቃል እግዚአብሔር ነበር አይደለም የሚለው ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ነው የሚለው ስለዚህ ቃል እራሱ ቃል እግዚአብሔር ነበረ ነው የሚለው እንጂ በእግዚአብሔር ዘንድ እያለ እግዚአብሔር ነበረ አይደለም ቁጥር አስራ አራት ላይ ስትደርስ ስለዚህ ቃል እግዚአብሔር ነው እሱን ታምኛለሽ አዎ በትክክል አማን ጥሩ አዎ ይህ ቃል ሁሉም ፈጥሯል ብለሽ ታምኛለች? በትክክል ምንም። እሺ በጣም አሪፍ ተመልከቱ። ቃል እግዚአብሔር ነው፣ ሁሉም ፈጥሯል ብላ ታምናለች። በጣም አሪፍ ። ይህ ቃል ስጋ ሲሆን እግዚአብሔር እግዚአብሔር ነበረ። ከዛ እግዚአብሔር እግዚአብሔርነቱ ትቶ ነው ስጋ የሆነው። ስጋ ሆነ በቃ እኮ ስጋ ከሆነ ቆይ ቆይ፣ ጋ ያው እግዚአብሔርነቱን ትቶ ነው እና እግዚአብሔር ነው ስጋ የሆነው። አሃ እግዚአብሔር ነው ስጋ የሆነው ብለሽ አትጠይቂኝ። እሱ ስጋ ሲሆን እግዚአብሔርነቱ እግዚአብሔር ነበረ ስለተባለ እግዚአብሔር መሆኑን ትቶ ነው ስጋ የሆነው። ትቶ የምትለኝ ነገር ምንድን ነው? እግዚአብሔር ስጋ ሆነ ብላ ምንድን ነው ነበረ የሚል ስለተስማማና ስለዚህ ስጋ ሲሆን ነበረ ነዋ ቃል ያ ቃል ስለዚህ ተቀ አይደለም ማለት ነው። ቀጥሎ ላይም ጠይቀኝ ነበረ ያለኩ ነው። ይዋዲህ ተመልከቱ። እግዚአብሔርነት የሆነ ሰዓት የሚያዝ የሆነ ሰዓት የሚለቀቅ ነው። ለምን ክርስቲያናት ሆኝ ማለት ይሄን ነው። እግዚአብሔርነት የሆነ ሰዓት የምታገኘው የሆነ ሰዓት የምታጣው ነገር ነው። እንደ ሚገኝና አጣጣ ነገር ምን ነው? ጠይቀኝ ወይስ ለህዝቡ ነው? ምን ነገር አዎ እየጠየቅኩሽ ነው። አንቺ አንቺ እግዚአብሔር ነበረ ካለ ነበረ ነው። አሁን ምንድነው የሆነው ከተባለ ስጋ ሆኗል ተባልክ ስለዚእዚብሔር ጋስለማ ነበረ ከዛ ግን ሰው ሆ ወይም ስጋ ሆኗል። ወደ ፍጡርነት ተቀየረ ማለት ነው ወደ ፍጡወደ ፍጡርነት የሚቀየር ነገር ምንም እግዚአብሔር ቃሉ ስጋ ሆነ ስጋ ሲሆን እግዚአብሔርነቱ ተወ። አልሽኝ እኮ ትሰሚ ሄቨን፣ እዚህ ያለ ኮ ማቸር የሆነ የሚሰማሽ ሰው እኮ ነው ያለው። ስለዚህ ስጋ ሲሆን ነበረ ነው እግዚአብሔር፣ ነበረ ነበረ ማለት አሁን አይደለም ማለት ነው ብለሽ ቃል በቃል ተናግረሽ ነበር። አልዛይመር ያለበት ሰው የለም። ስለዚህ ነበረ ማለት አሁን አይደለም ማለት ነው ብለሻል። በነገራችን ላይ ይህ እንደዚህ አይነት አስተምህሮ በመጽሐፍ ቅዱስ የለም። እግዚአብሔር እንዲህ ነበረ ወይም እንዲህ ነበረ ብሎ ስለ እግዚአብሔር ሲናገር ኦኬ፣ ከዘላለምም ነበረ ሲል አሁን የለም ማለት አይደለም። አሁን እግዚአብሔር ከዘላለም ነበረ ይላል መጽሐፍ ቅዱስ ኦኬ ከዘላ ዓለም ነበረ ማለት አሁን የለም ማለት ነው የሚል ሎጂክ አይሰራም እሺ ቃል እግዚአብሔር ነበረ ሲል ከዘላ ዓለሙም የነበረ ነው ማለት ነው እንጂ የሆነ ሰዓት ነበረ አሁን ትቶታል ማለት አይደለም እሺ ነበረ ማለት የሆነ ሰዓት ያገኘው ነው ያገኘው አይደለም ማለት ነው እና አንቺ ግን ምን ብለ ፈታሽው? ኦኬ ነበረ ማለት አሁን አይደለም ማለት ነው ብለሽ ፈታሽ። ስለዚህ እግዚአብሔርነቱን ትቶ ቆይ ጥያቄ ላስቀምጥና እሰጥሻለሁ። እግዚአብሔርነቱን ትቶ ቃል ስጋ ሲሆን፣ እግዚአብሔርነቱን ትቶ ወደ ስጋነት ተለውጧል ብለሽ ነው የምታምነው? ቀጥይ። እኔ እግዚአብሔር ቃል ራሱን ችሎ እግዚአብሔር ነው ብዬ እያልኩ ሳይሆን በእግዚአብሔር ዘንድ እያለ እግዚአብሔር ነበረ ይሄ የተነገረለት ቃል ነው። ቃል ስጋ ከሆነ በኋላ ግን ሰው ነው የሆነው። ትቶ የሚባል ነገር የለም ሰው ስለሆነ ነው። እሺ ባይሆን ይህን ከተቀበልከኝ ተቀበልከኝ። ሌላ ዛ ግን ክርስቲያን እንዲኮን ቃል ስጋ ሆነ ስትሉ እና ክርስቲያን እንደሆናለ ምትፈልግ ጥያቄ ይህ መጀመሪያ እንጨርስ

ከዚህ በላይ በቃ ማብራራት አልችልም ካለች፣ እኔ ልጠይቃት አይደለም እኔ ሀሳብ ልሰጥ ነው። ማን አልመልስም አለች እኮ ልጠይቅሽ አይደለም ሀሳብ ስጥበትና ወደሚቀጥለው ብንሄድ ይሻላል። ከዚህ በላይ ልመልስ አልችልም ልትመልሺውም አችም ኦፍኮርስ፣ የታወቀ እኮ ነው። ኦኬ፣ በእግዚአብሔር ዘንድ እያለ እግዚአብሔር ነበረ አለ። እሺ፣ ከዛ በኋላስ እግዚአብሔርነቱ ተወው? አዎ ትቶታል ማለት ነው። ወደ ስጋነት ተለወጠ ብላ ነው የምታምነው። ካኒ ኢማጅን ፈጣሪነት ራሱ የሚለዋወጥ ነው። መጽሐፍ ቅዱስ ምን ይላል ስለ እግዚአብሔር? እግዚአብሔር አምላክ አይለዋወጥም ይላል። ይህ አምላክነት እንኳ ሰው ራሱ እንኳን ሲለዋወጥ እኮ ያስፈራላል፣ እንኳን እግዚአብሔር ለውጡ ስብሐትና ማለት ነው። ኦኬ እግዚአብሔር አምላክ የሚለዋወጥ አምላክ አይደለም። ኦኬ ከዚህ ሀሳብ ህሊናችን ፈጽሞ የራቀ ይሁን ይላል አትናቴ። ከዚህ ሀሳብ ፈጽሞ ህሊናችን ይራቅ። እውነት ለመናገር እግዚአብሔር አምላክ አይቀያየርም፣ አይለዋወጥም። የሚለወጥ አምላክ አይደለም። ቃል እግዚአብሔር ነው፣ ሁሉም የፈጠረ ነው ታምናለች። ከዛ የሆነ ሰዓት ግን ስጋ ሲሆን መፍጠሩንም ምናምን ምናምን ትቶ ወደ ስጋነት ተለወጠ ለቱ ስብሐት። እንደዚህ አይነት ትምህርት በቃ መውጣት ነው። ከእንደዚህ አይነት ትምህርት በተቻለ ፍጥነት ለቆ መውጣት ነው። ምክንያቱ ፈጣሪ ራሱ ሞዳሊስት የሚያደርግ የሚለዋውጥ ስለሆነ ማለት ነው። ኦኬ እንደዚህ አይነት ትምህርት ስለሆነ ቃል ግን ስጋ ሲሆን፣ አዎ እግዚአብሔር ነው። ስጋ የሆነው እግዚአብሔር ነው። እግዚአብሔር ነው እንዴ ታዲያ ስጋ የሆነው ብላ ጠይቀናለች። አዎ መጽሐፍ ቅዱስ ይናገራል። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እግዚአብሔርን የመምሰል ሚስጢር ያለ ጥርጥር ታላቅ ነው አለ። በስጋ የተገለጠ ለመላእክት የታየ በመንፈስ የጸደቀ ይላል ያው እግዚአብሔር ሰው ሆኖ በስጋ የተገለጠው ለመላእክት እንኳን የታየው በስጋ ሲገለጥ ነው ይላል። የተገለጠው ራሱ እግዚአብሔር መሆኑ መጽሐፍ ቅዱስ ይናገራል። እኔ ሰዓቱን እንዳልይዝ ተቀበሏት ጥያቄ። እሺ አሁን አሁን እዚህ ነገሩ ተናገርከው እና እግዚአብሔር ነው ስጋ የሆነው ነው የምትለኝ? አዎ ነው። ደግመህ ለማረጋገጥ ልቀጥል አዎ መጽሐፍ ቅዱስ ያንን ይላል። ያው ቃልም እግዚአብሔር ነበረ ይላል። ያ ቃል እግዚአብሔር የሆነው ቃል ደግሞ ስጋ ሆነ ይላል። እግዚአብሔርነቱ ለቆ ወደ ስጋ ተቀየረ አይደለም የሚለው። ምክንያቱ እዛው ቀጥሎ ምንድን ነው የሚለው? ጸጋንና እውነትን ተመልቶ በእኛ አደረ ይልና፣ አደረ ከዛ አንድ ልጅም አሴሽ አንድ ልጅም ከአባቱ ዘንድ እንዳለው ክብሩ የሆነውን ክብሩን አየን። በዛ ክብሩ ነው ክብሩን ሳይጥል ክብሩን ሳይተው በአባቱ ዘንድ በነበረው ክብር ሲገለጥ አየነው ነው የሚለው። ይኸው የእግዚአብሔር እግዚአብሔርነቱ ሳይለቅ በስጋ ሆነ ማለት እሱ ነው እህታችን። ኦኬ በስጋ መገለጥና ቃል ስጋ ሆነ መሆን አንድ ነው? አዎ አንድ ነው። ቃል የምትለው ከአብ የተለየ አካል ነው ወይስ ደግሞ መለኮት ራሱን ችሎ ነው? ምንድነው እሱ ቃል? ባህሪ እና አካልን አትቀላቂ። በአካል ደረጃ አው ከአብ የተለየ አካል ነው ሌላ አካል ነው። መለኮት ግን ከአብ የተለየ መለኮት አይደለም። በመለኮቱ ቃል አብ ነው፣ በመለኮት ቃል አብ ነው አይባልም። ባህሪ እንትና ነው አይባል ስም ቆይ ባህሪ እንትና ነው አይባልም። እሺ ኢሰንስ ሲወራ እንደ ፐርሰን ማንነት አይደለም። እንትና እንትና አይባልም። ባህሪ እሺ ኢሰንስና ፐርሰን ላይ መጀመሪያ አንቺ ሰው ነሽ እንጂ ሰውነት ፌቨን ነው ይባል አይባልም። ሰውነት ባህሪ ነው እንጂ ፌቨን ጋዲ ምናምን አይባልም። ኦኬ ይሄ ፐርሰን ነው ሰውነት ከተባለው ኦፍኮርስ፣ ባህሪ ነው እየተነገረ እንትና ነው ሰውነት ምናምን አይባልም። ስለዚህ መለኮትነት አብ ነው ወይስ ወል አይባልም። ስለ ኢሰንስ ነው እያወራሽ ያለሽው። ስለዚህ ፐርሰን ከኢሰንስ ሳት ቀላቂ ብታወሪ ጥሩ ነው። ምክንያቱ መጽሐፍ ቅዱስ ይናገራል ስለ አካላት ሲናገር ስለ መንፈስ ቅዱስ አሁን ከክርስቶስ ሌላ አጽናኝ ይለዋል፣ አይደለ? ዮሐንስ ወንጌል ምዕራፍ 14 ላይ ሌላ አጽናኝ ሲል በአካል ማለት ነው፣ ሌላ አካል ነው ማለት ነው። መለኮቱ ግን ሌላ መለኮት ተብሎ መጽሐፍ ቅዱስ ሌላ እግዚአብሔር ተብሎ በጭራሽ ተናግሮ አያውቅም ማለት ነው። እሺ፣ እኔ ሌላ መለኮት አይደለም ያልኩት አንድ መለኮት ነው ስላልከኝ ያ መለኮትነት ለአብም ለወልድም ለቃልም ለመንፈስ ቅዱስም ስለሆነ በአካሉ ወልድ ቃል ሰው ሲሆን መለኮቱንም ደግሞ አልተወም ነው ምትለኝ። ከአብና ከመንፈስ ቅዱስ ጋር ሳይጎድል በሰማይ እያለ ነው ሰው የሆነው ወይስ መለኮቱም እንዴት እንደሆነ ጥያቄ። ባብራሪልኝ ካልክ አብራራለሁ ከገባ ግን መልስለኝ። ማለት ምንድ ነው ከሰማይ ሳይጎድል ነው ሰው የሆነው። ትክክል፣ ትክክል መለኮትነት ቆይ እንደሱ ኮላ ገብተዋል። እሺ ከገባ ቀጥል እሺ የምታብራሪው ካለ አብራሪና። እሺ በደንብ ለረድ። ስለዚህ በዚህ ምድር ላይ ሆኖ ወልድ ሲጸልይ ወደ ራሱ መለኮት ነው የሚጸልየው ማለት ነው? እሺ ወደ ራሱ መለኮት ሳይሆን ወደ መለኮት ሳይሆን ወደ ፐርሰን፣ ወደ አካል ነው ወደ አባቱ ነው። እሺ ፐርሰን እንጂ ወደ መለኮት አይደለም እየጸለየ ያለው አሁን። ቆይ አንዴ፣ ቆይ አንዴ ሄቨን አሁን ችግር እኮ አሁን ኢሰንስ እና ፐርሰን ካለየን ራሱ በጣም ትልቅ ችግር እየሆነ ያለ እኮ። ወደ እንትና ወደ እንዲህ ለመባል ፐርሰን መሆን አለበት እያልች ነው። አሁን ወደ ጋዲ ሄድኩኝ እንጂ ወደ ሰውነት ሄድኩኝ አይባልም። ምክንያቱ ሰውነት የሆነ ቦታ እንደ ፐርሰን ወደዚህ ወደዛ አይባልም። እሺ። ኦኬ ስለ ፐርሰን ከሆነ እየተናገርሽ ያለሽ አዎ፣ ከእርሱ ሌላ አካል ወደሆነ ወደ አባቱ ነው። ኦኬ ወደ አባቴ ስለሚል ወደ አባቴ እሄዳለሁ ይላል። ኦኬ በአካል ኦፍኮርስ የተለያዩ እንደሆኑ ክርስቶስ ራሱ ተናግሯል። አንቺ ግን ወደ አባቴ እሄዳለሁ ሲል ራሱ ራሱ አብ ነው፣ ራሱ ወደ አብ እሄዳለሁ እያለ ያለው አብ ወደ አብ ሄዳለ ብለሽ እንደማመን ማለት ነው። ይሄ ሚስድ አፕ የሆነ አስተሳሰብ ይመስለኛል። በአካል ግን ክርስቶስ ራሱ ምን ብሎ ተናግሯል? ዮሐንስ ወንጌል ቅድም የከፈት ነው ክፍል ዮሐንስ ወንጌል ምዕራፍ 17 ላይ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ ይላል። ኦኬ አሁን ስለ ፐርሰኖች ነው እየተናገረ አካላት ማለት ነው። አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብረ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠው ስለሰጠው ሁሉ የዘላለም ህይወት ይሰጣቸው ዘንድ ልጅህን አክብረው ይላል መቼ ቁጥር አምስት ላይ አሁንም፣ አባት ወይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ዓለም ከመፈጠሩ በፊት በአንተ ዘንድ አንተ አንተ የሚለው መለኮትን ሳይሆን ፐርሰንን። ኦኬ ማነው ተናጋሪ? ወልድ። መቼ ነበረው? ዓለም ከመፈጠሩ በፊት፣ ከአለም ፍጥረት በፊት ከአንተ ጋር በነበረኝ ይላል። ስለዚህ ከእሱ ጋር ነበረ ሁለት ፐርሰን አሳየን። ማለት ክርስቶስ ከአባቱ የተለየ ሌላ አካል መሆኑ ተናገረ። ግን በክብር ግን አንድ ነው እንደማይለይ ምን ብሎ ተናገረ? አንተ በራስህ ዘንድ በነበረኝ ክብር። በፍጡር የመጣ ክብር አይደለም። የክርስቶስ ክብር የመለኮት ክብር ስለሆነ አንተ በራስህ ዘንድ አክብረኝ፣ ክብሬን ግለጥ ማለት ነው። አምላክነቴን ግለጥ ማለት ነው። ስለዚህ ከእርሱ ጋር ሌላ አካል የሆነ ግን በመለኮት በክብር የሚተካከለው አንድ የሆነው እንደሆነ ክርስቶስ ራሱ ተናገረ። ማለት ይኸው፣ በጣም አመሰግናለሁ። ሁልጊዜ ኦርቶዶክሳውያን ጊዜ ሰታችሁ ስለምታወያዩ ሌላ ጊዜ ደግሞ ጥያቄ ሲኖረ ይመጣለው። በጨዋነታችሁ አመሰግናለሁ። እግዚአብሔር ይስጥልኝ። ሰላም አሉ። ቴንክ ዩ ጋዴ። እናመሰግናለን። እኛም ያው የሚወሩ ነገሮችን በተቻለ መጠን ልብ ከፍቶ ማዳመጥም ይፈልጋል። እንደው ጀስት ፎርድ ሴኮ አሁን የጠየቁሽ ነገር ዋዴ በቂ በሆነ ቃሎች ያሰማልን። ዋዴ በቂ በሆነ መልኩ ቤተክርስቲያናችን የምታስተምረውን ነገር በቂ በሆነ መልኩ ነው ያብራራልሽ። ግን የሚነገረውንም ነገር አንዳንዴ ኦኬ፣ ልባችን መዝጋት የለብንም። አሁን ይሄ የዋነስ ጴንጤቆስጣል ትምህርት ኦኬ፣ ባይዘ ደግሞ ሁሌ ነው አብዴት የሚያደርገው ትምህርታቸው። ባይዘ ሁሌ ነው አብዴት የሚያደርገው ለምን? ዋዴ ተዝሚል ከሆነ ከቅርብ ጊዜ በፊት አብ ለወልድ ወልድ ጀስት ስጋው ብቻ ነው አብ ነፍሱ ነው ብለው ነበር አይደለ እንደዛ ነበር የሚያምኑት አሁን ደግሞ እየተቀየረ ሲመጣ ነበረ እምነታቸው ከዚህ በፊት ነፍስ ምናምን የሚባል የለም ስጋው እንደ ኮት ነው ምናምን አነጋገራቸው እንደ ቱታ ነው ምናምን ሁላ ብለው ነበረ የሆነ መለኮቱ እንደ ነፍስ ሆኖት ምናምን አይነት ነገር ማውራት ሁላ አይችልም ነበረ ሀሳባቸው ግን መጽሐፍ ቅዱስ እንዲህ እንዲህ ማለት ክርስቶስ ራሱ አባት አሁን አሁን የጠቀስናቸው አይነት ክፍላቶች ስንጠቅስላቸው ኢትማስትቢ በ በቃ መናገር መቻል አለበት የሚል ሀሳብ አነሱና ደግሞ እሱም ይናገራል ግን ወደ አብ ምናምን አይነት የሚል ሀሳብ ደግሞ አፕግሬድ አደረጉ። ያው ግራጁዋል ለውጥ ነው። እንትንም ነው። አሁን በኩርን ወደ እንትን ላይ ሰላም ብያለው። ቅድሚያ እንዴት ናችሁ? ሰላምታ ይቀድማል። ሰላም በለና ዝም ተብሎ አስቀደምኩ። እንደ አጋጣሚ ካስቀደምኩ በኋላ ስመለከት ወዲያው የምትወሰወሰው ነገር አለ። እንዴት ናችሁ? ሰላም ብያለው ሁላችሁንም። ዮሐዴ ቃሊት ያሰማል እንጋዲ ሁላችሁም ሰላም ብያለው። ከላይም ከታችም ያላችሁ ቴሌግራም ላይ ልኬ ነበር አንድ ቪዲዮ፣ የማን ነው የበረከት፣ ለሁለታችሁም ልኬላችሁ ነበር አሁንና ይህን ጥያቄ ተጠይቆ የመለሰበት መንገድ ነበር በጣም አስቂኝ እና እሱን እንትን ብንልበት በጣም አሪፍ ነው። የሰሞኑ አጀንዳ ሆኖ ነበርና እንደ አጋጣሚ አንተ እስከዛ እንትን ብለው ቅድም ዮሐዴ ሲጠይቃት ዮሐንስ ወንጌል ምዕራፍ አንድ ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ ሲል ዮሐዴ ታስታውሳለ። ከዚህ በፊት አንድ ጊዜ ውይይት አድርገን ማነው ቢኒያም ቤት ውይይት እያደረግን፣ እግዚአብሔር የተባለው ማን ነው ብዬ ምንድነው ዘፍጥረት ላይ ጠይቄ ነበር። እግዚአብሔር ከእግዚአብሔር ዘንድ የሚለውን እግዚአብሔር የተባለው ማን ነው ብዬ ስጠይቅ፣ በመጀመሪያ እግዚአብሔር ከተባለ ሁልጊዜ ጊዜ አብን ነው በቃ ሪፈርም ያደርገው ሁል ጊዜ አብን ነው ብለው ነበር። በኋላ ላይ ያው መውጫ ስለጠፋ ምን አለ አይ መላአኩን ነዋል። ዞሮ ዞሮ ሁልጊዜ ጊዜ እግዚአብሔር ከተባለ አብን ከሆነ ወደ ዮሐንስ ወንጌል ምዕራፍ 1 እንምጣና በመጀመሪያ ቃል ነበር ቃልም እግዚአብሔር ነበረ ሲል እግዚአብሔር የተባለው አብ ነው አደለ የሚሆነው ሁልጊዜ እግዚአብሔር የተባለው አብ ከሆነ ስለዚህ ቃልም እግዚአብሔር ነበረ ሲል ቃል አብ ነው ማለት ነው። አብ ቃል ነው ቃልም አብ ነው የሚል ትርጉም ያመጣል ማለት ነው። ከዛን ቁጥር 14 ላይ ስንሄድ ቃል ምን ሆነ ይላል ስጋ ሆነ ስለዚህ ስጋ የሆነው አብ ነው ማለት ነው በእነሱ ትምህርት? ሆነ የሚለውን ሲተረጉሙ ወይም ለመፍታት ሲሞክሩ ከቃል ስጋ እንደተዘጋጀ አይነት ነው ትርጉማቸው ማለት ነው። ቃል በቃል ካሉት ግን የሚያመጣባቸው ግጭት ስላለ ነው። ቪዲዮን እንስማውና አንዳንድ ሀሳብ ታነሱበት አላችሁ። ቴሌግራም ላይ ነው እንትን ያልክልኝ፣ ቴሌግራም ላይ የዋደ ከፍቶታል። ቀጥ እህታችን ሌው ራሱ ቀጥል። እግዚአብሔር ነው የሚመልሰውም ራሱ ነው። ሰውነት የሰው ስጋ የለበሰው ሰውነት አምላክ ወደ እግዚአብሔርነቱ ነው የሚጸልየው። ማለት እኮ የሚጸልየው፣ ታዲያ ለምን መላሽ ራሱ ከሆነ ጠያቂም ራሱ ከሆነ ለምን ነው የሚጸልየው? መላሽ ራሱም የሆነው ሰውነት ጸልዮ ሰውነት የሚመልስ ከሆነ ነው መላሹ ራሱ ጸላዩ ራሱ። የሚጸልየው በሰውነቱ ነው ካለንና የሚመልሰው አምላክነት ነው ካለን፣ ሰውነት ለሰውነት ጸለየ፣ ሰውነት ለሰውነት መለሰ አይሆን። የሚጸልየው በሰውነት ነው ካለን፣ ሰውነት ጸሎት የሚቀርበው በሰውነት ነው። መልስ የሚሰጠው ግን ማን ነው? እግዚአብሔር እግዚአብሔር። ሰውነት አለን እግዚአብሔር መንፈስ ስለዚህ ሰውነት ይሰልያ መንፈስ ይመልሳል። ይህንን ነው መለ እሺ፣ እግዚአብሔርና ኢየሱስ ክርስቶስ በእናንተ ዶክትሪን ምንና ምንድን ናቸው? እግዚአብሔር ኢየሱስ ክርስቶስ ቅድም እንዳስቀመጥኩት ነው። እግዚአብሔር ምን ነው? አብ ምንጭ ነው። የአብም የማን ነው? የመንፈስ ቅዱስም የወልድም ምንጭ አብ ነው ነው ማለት ያው ለምሳሌ ኦሪት ዘፍጥረት ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ጠያቂው ራሱ መከራውን አየስ ተጨነቀኩ። ምን ይበለው እግዚአብሔር እንዴት ነው ሰውነቱ ይጸልያል፣ መንፈስ ይመልሳል። እሱ ጋር በጣም የሚገርም ግጭት ተጋጭቶበታል። አስተውላችሁት ከሆነ በሰውነቱ ይለምናል ብሎ ነበረ። ከዛ ደግሞ ስጋ ይለምናል አለ በስጋ ወይም በሰውነት ይለምናል ማለት በ የሚለው የሚጠቅሰው አካል አለ ለምሳሌ ጋዲ በመኪና መጣ ካልኩኝ የመጣው ጋዲ ነው በምን መጣ ካልኩ በመኪና እያልኩ ነው አይደል አገላለጼ በአፉ ተናገረ ማ ጋዲ በምን ካልኩኝ በአፉ ተናጋሪው ማነው ካልኩኝ ጋዲ እንዲህ ነው አጠቃቀሱ ማለት ነው አማርኛችን እንዲህ ነው የሚነገረው በሰውነት ለመነ ወይም በስጋ ለመነ ከተባለ የለመነው አካል ማን ነው የሚል ጥያቄ ይጠየቃል። አይጠየቅም? ይጠየቃል። ማን የለመነው? ወልድ። ወልድ በራሱ ይናገራል ወይም በራሱ ይለምናል? አዎ ከተባለ ፐርሰን ነው ማለት ነው። ወልድ ራሱ ፐርሰን ይሁንና፣ ከወልድ የተለየ ደግሞ ሁልጊዜ አምላክ ሆኖ እግዚአብሔር እየተባለ የሚኖር አብ አለ ያለ ሰውነት ወይም ሰው ሰውነት ሳይኖር የነበረ ማለት ነው። ስለዚህ ሌላ ፐርሰን ያደርግባቸዋል ማለት ነው አብን። ሶ ሰውነትም ሌላ ፐርሰን፣ አብም ሌላ ፐርሰን ይሆናል። አንድ በሉ ዮሐንስ ወንጌል ምዕራፍ አንድ ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ እንጂ ውስጥ አይልም። ውስጥ አይልም፣ ዘንድ ነው የሚለው። ዘንድ ነበረ ሲባል ውስጥ ነው ብለው ከተረጎሙ እኔ ምንም ችግር የለብኝም። በአብ ውስጥ አብ አለ አስብለዋለውና ማለት ነው። በምትኖር በአብ ውስጥ አብ ነበረ እንድትል እናደርጋታለን። እንዴት ከተባለ በመጀመሪያ ቃል ነበር አደለም? ቃልም በእግዚአብሔር ዘንድ ነበረ። ዘንድ የሚለው ውስጥ ለማለት ነው ካሉ ችግር የለውም። በማ ዘንድ ነበረ? ግን በእግዚአብሔር ዘንድ። እሺ፣ በአብ ውስጥ ማ ነበረ? ቃል። ቃል እግዚአብሔር ነው አደለም? ብለን ዮሐንስን ስጠይቀው እዛው ጋር ምን ይለናል? ቃልም እግዚአብሔር ነበረ ይላል። ስለዚህ በአብ ውስጥ ምን አለ? እግዚአብሔር አለ። ስለዚህ በእግዚአብሔር ውስጥ እግዚአብሔር አለ እንደማለት ነው። ገና መከራውን የሚበለው ይሄ ትምህርት በነገራችን ላይ ይደነቃቀፋል። ከዛ ምን አለ? ወደ አምላክነቱ የለመነው አለ። ማ ወደ አምላክነቱ የለመነው ማን ነው? አብ። አይ ሰውነት ነው ከተባለ ሰውነት ያለ አብ ይናገራሉ የሚል ጥያቄ እንጠይቃለን። አይነጣጠሉም ካለ ደግሞ ካልተነጣጠለ በሰውነቱ